ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ ሰብስክራይብ እያደረጋችሁ አዲስ የሆናችሁ ደግሞ የደወል ምልክቷን በመጫን ያበረታቱን። ወዳችሁና ፈቅዳችሁ ስለምትከታተሉን እናመሰግናለን። እንግዲህ ዛሬ ክፍል ስልሳ ሁለት አረግ ድራማ ተለቋል። በእውነት በጣም እስቲ፣ ወደ ክፍል ስልሳ አንድ እንመለስና ክፍል ስልሳ አንድ ላይ ስንገባ፣ እንግዲህ አፌት የተባለው ሰው ያደረገው ድራማ መቼም በጣም በእውነት በጣም ነው የሚያሳዝነው ነው። እኔ አሁን አሁን ድራማ ሊያስጠቅ ላይ ነው። በጣም ውድር ነበረ፣ ምክንያቱም አንድ ሰው ከተፈተን ያን ሁሉ ፈተና አልፈያም ሁሉንትን ብለው ነገር ግን አሁን ማድረግ የነበረበት ማን ነው ናታንና ኤፉዬ መገናኘት እና እነሱ ነበሩ በአንድ ህይወት መጀመር ያለባቸው። ዬ የምጠብቅ በአሁን ላይ ግን በፈት እሱ እንግዲህ ኤፉን ኤፉን የእሱ ለማድረግ የሄደበት ርቀት የተሰራው ቪዲዮ የተሰራበት ናታንን መድኃኒት በማድረግ ያደረገበት ነገር በጣም ነው። የሄደበት ርቀት ግን እንደ በጣም አስተማሪና በጣም እንትንባይ ነው። ግን ፈተናው በዛ ማለት ነው እንዴ። እና ለማንኛውም ወደ ክፍል ስልሳ አንድ ስንመጣ ስልሳ አንድ ላይ እንግዲህ ኤፉን ያንን መረጃ በማሳየትና ያው እንግዲህ ለናታን ብዙ ነገር ናታን ምንም እንደሆንባት አትፈልግም። ግን ለሱ ስትል በቃ የማ የማትወደውን እንትን የምትለውን ሰው ልታገባ ነው ማለት ነው። ስለዚህ ግዴታ ወዳ ሳይሆን በግድ በቃ ምክንያቱም ናታንን ከዝጉር ለማውጣት እንግዲህ ናታን ለናታን እንዳትናገሪ በማለት ይህን ነገር ይነግራታል። ይህን ትንካልሽ ይሄድና እጁን ነው የሚሰጠው በማለት በዚህ ሲያስፈራራት ነበረ ማለት ነው። አሁን ላይ እንግዲህ እንዳየ ነው ሰላይ ነበረ። ክፍል ስልሳ ክፍል ስልሳ አንድ ላይ ይሄንን ሲላት እሺ በቃ እደውላለሁ ብሎ በስልክ ሲናገር ለማሳመን የሞቁ ማለት ነው። መጨረሻ ላይ እንግዲህ ወደ ክፍል ስልሳ ሁለት ስንመጣ እንግዲህ ቤዚ ማነች ኤፍዬ የነገራትን ነገር በቃ ራሷን መቆጣጠር አቅቷታል። እያለቀሰች ና በመናደድ ውስጥ ሆና ራሷን መቆጣጠር አቅቷታል። እሱም ያን ነገር ሲያሳያት እሷ ማመን አላቅ በማልቀስ ና በማንባት ራሷን በቃ ሳተች ማለት ነው። ሁለተኛ እንግዲህ ወደ አፌት አፌት እንግዲህ በውሸት እና በማስመሰል ሲደውልና ሲያደርግ ስጎ ትንኝ እንኳን የማይገልሰው ነው። እንዴት ይሄ ነገር ሊሆን ቻለ? በማለት እሷም ጥያቄ ውስጥ ገብታለች። ነገር ግን ያው እሱ እንግዲህ ይሄደበት ርቀት በዚህ ስለሆነ በማስረዳት እሷን ደግሞ በዚህ በማለት በማሳየትና ይህን ነገር የእሷን ደካማ ጎኗን ያው እንግዲህ በምንወደው ላይ ሲመጡብን ደካማ እንሆናለን ማለት ነው እና እሷ እንግዲህ በጣም ጠንካራ ሁሉ ፈተና ያለፈች ናት፣ ኤፉዬ ማለት ነው። ነገር ግን አሁን ላይ በናታን ሲመጣባት ይሄ ሁሉንም ነገር እንትን ብላ ደውሎ እንዲታሰር እኔ ልክ ወይም እንትን እንድል በማለት ሊደውል ሲል፣ በቃ ተስማምቻለሁ ብላ ቃሏን ሰጠች ማለት ነው። አልቅሳ ነገር ግን ከዛ ያንሰታ በቃ እያለቀሰችና ወርዳይ ስትሄድ መንገድ ላይ እንግዲህ ህይወት አገኝታታለች። ህይወት ስታገኛት ያው ህይወት እንግዲህ የምታውቀው የቤዚ ጓደኛ እንደሆነች ፖሊስ እንደሆነች ቤዚን እንዳስያዘች፣ ምንም ይህን ነገር ሁሉ እንዳደረገች አታውቅም። ነገር ግን አሁን እሷ ስታገኛት ምንም አልሆንኩ፣ ምን ሆንኩ፣ ምን ሆንኩ፣ ደስተኛ ነኝ፣ ምንም ሊሆን በማለት መልስ ትሰጣታለች። በዚህ ጊዜ እሷም የሆነ ጥርጣሬ ውስጥ ያው ፖሊስ እንደሆነ መርማሪ ስለሆነች ትገባና ለኃላፊዋ ላለቀዋ ደውላ እያለቀሴና በምናደድ ውስጥ በስሜት ውስጥ ሆና እየዋሀት ብላ ተናገረዋለች። እሷም እንግዲህ ቤዚ ማነች? ህይወትም ለኃላፊዋ ስደውል ተከታያት እያት፣ ተከታትለሽ እያት እንዳትጎዳ በማለት እሷም ከኋላ ስትከተላት ቤቷ ገብታለች ማለት ነው። ግቢ ስትገባ እናቷንም እንግዲህ አላወቀይም። ገኒዬን ገኒ እንግዲህ ያለችበት ሁኔታ ገኒ ስትጠይቃት፣ ምንም አልሆንኩም፣ ምንም አልሆንኩም በማለት ዝም ብላ ትሄዳለች። ናታንም እንደሱ ምን ሆነሽ ነው ብሎ ሲጠይቃት፣ ጭራሽ ልታስረዳው ፈቃደኛ አይደለችም። ምክንያቱም የነገራትን እያስታወሰ የለሱ ግን እንዳትነግሪዬን ከነገርሽ እጁን ይሰጣል እዛ የሆነ ነገር ይደርስበታል በማለት ይነግራታል። እሷም ያን ነገር በማሰብ በቃ ተወኝ በማለት እያለቀሰኝና እየተናደደች ብቻዋን በመሆን እኔ ይህን ያደረግኩት ለአንተ ብዬ ነው በማለት ውስጧን በማልቀስና በማሳዘን ልበት ተሰበረ። ልብ ብቻዋን ትሆናል። የክላሷ ገብታ እንግዲህ ናታንም መጥቶ መጥቶ ሲጠይቃት በቃ ብቻ የምሆን ነው የምፈልገው፣ ውጣሌ በማለት ስትነግረው፣ እሱም ተነስቶ ይሄዳል ማለት ነው። የዚህን ጊዜ ማነች ቤዚ ማናት? እነዚህም እንግዲህ ቁጭ ብላ በማገኘት እና እሷን እንግዲህ አቅፌሽ ምን አድርጎች ነው፣ ወንድሜ እንደዚህ እንትን የምትይው ለምንድን ነው በምክንያት ነው በማለት ይነግራ- አድራት ተጠይቃታለ። ያ ምንም በቃ አቅፌሽ ብቻ ላልቅስ አቅፌሽ እቀፊኝና ላልቅስ ስትላት የዚ ጊዜ ማና ያለቀሰበው ስሜት ማለት ነው። እና እንግዲህ ኤፍዬም ተቃቅፈው ኤፍዬና ነጽ ሲላቀሱ ነበረ ማለት ነው። ጊዜ ማለት ይሄ ነው እንግዲህ። እዚ ያለችበት ሁኔታ በጭቁ ነው ሳለ እንግዲህ አይመቶ እሷን በማረጋጋት እና እሷም ጥሩ ሁኔታ ላይ በመሆን በማስረዳት ስለ ህይወት ጉዳይ አስረዳይ በማለት እሷን ደግሞ በጥያቄ ታፋጥጠው ነበር። ነገር ግን አሁን ላይ በቃ እሷን በዚህ ነገር የተነሳ ጊዜ በባለፈው ጊዜ ይሄርንበት ቤት በማለት ፂ የሄደችውን የአፌትን ወሬ ታውራለች። የዚህ ጊዜ ፂ ደግሞ ስትናገር ናታን በድንጋጤ ወደ ማነሶች ሄደው በማለት ከገኒ ጋ ሄደን በማለት ትነግረዋለች። የዚህ ጊዜ ናታንን በስሜትና በንዴት እንዴት ከሱ ጋር ቤት ሄዳችሁ በማለት በንዴት እና በቁጭት ይሄድና ለወይዘሮ ገኔ ይነግራታል። እኔ ይዘሽኝ ሂጂ ስትል በቃ የምታስታውሰው ነገር አለ ብዬ ነበረ። ለዛ ነው እያተሄድኩ ምናልባት አእምሮዋ እንትን ካለ በማለት ነው በማለት ታስረዳዋለች ለናታን። ናታንም ጭራሽ ሊቀበል እንትን አላለም። ሁለተኛ ይዘሽ በዛ ነው እሱ ማለት እኮ በጣም መጥፎ እና አደገኛ የሆነ ሰው ነው እንዴት ይዘሽ ትሄጃለሽ በማለት በንዴት ይናገራል እሱም ሁለተኛ እንትን ስትል ፂም ትሰማለች ፂም ደግሞ ይሄን ነገር ስሰማ ትሄድና ወደ ማን ትሄዳለች ወደ ኤፍራት ጋ ኤፍራት ጋ በመሄድ አንቺን ብሎ ነው ለአንቺ ብሎ እኔ ቤቷንም ቤታችንን ንብረታችንን ያሳዘው ለአንቺም ማልወዳትን አገባሁኝ እሷን ለማስወጣት እሷን እንትን ለማለት ብዬ ነው ለይፍ ብዬ ብሎ ሲነግራት ይህን ደግሞ በቃ ኤፍራታ ሄደችና ፂም ለምን ነው ይህን ነገር ቤታችንን ንብረታችንን ያለ የሌለንን ያስወሰድሽው በአንቺ ምክንያት ነው። ወንድሜ የማይፈልገው ህይወት አንቺን ለማዳም ብሎ ቤታችንንም ንብረታችንንም ያስወሰደው በማለት በንዴትና እና በእንትን ተነግራት ተነግራታለች። ጽን ማለት ነው። ይህ ጊዜ ኤፍራታም በለቅሶና በንዴት በስሜት ያሁሉ ነገር አለ በቃ ውስጧ፣ በቃ የተደበላለቀ ነገር ይሆንባታል ማለት ነው። ሁሉንም ነገር በዚህ አይነት ደረጃ እንትን ስትል ማለት ነው። አሁን ላይ እንግዲህ የምትወደውን የሚዋደዱትን ሰዎች ነጥሎ እሱ ኤፍራታን ለሱ ለማድረግ አፌት ወስኗል። እሺ ብለው ደግሞ ቃል አስገብቷታል ማለት ነው። ይሄ ነገር ይሆናል አይሆንም፣ እኔ ግን ከናታን ጋር ቀጥለ የምለው ግን ይሄ ነገር እንትን ስላለ እርግጠኛ አፌት ልታገባ ነው ማለት ነው ኤፍ ወይኔ ግን ድራማው አሁን ሊያስጠላ ነው። አሁን ሊያስጠላ ነው። አፌ ትንጋ አፌ ትንጋ ገባች። በእውነት በጣም ነው የሚደብረው። ምክንያቱም ፈተናው ሁሉ ሁሉ ፈተና አልፈው አሁን መኖር ያለባት ኤፍራታ ከናታን ጋር ነበረ። አሁን ላይ እንግዲህ ድራማው አፌት የሄደበት እርቀት እንግዲህ እሷን የሚያሳምን ያየችው ቪዲዮ ነገር እንትን የሚል ነው። ስለዚህ አሁን ላይ እንግዲህ ያንን ቀርጾና አድርጎ እንትን በሚልበት ሰዓት እሷ ግን በዛ ነገር እሱ ደግሞ አእምሮዋን ሊያጨናንቃት ና ላይ እየደወለ የእኔ ፍቅር እንዴት ታመሸሽልኝ? በማለት እሷን ምን ፈልገህ ደግሞ ደወልክ ስትለው አይ ሰርጋችን እኮ ሳምንት ነው የቀረው ቤሎ ገዝቼ ቤት እልክልሻለሁ አለው በማለት ጭንቅላቷን ይነካታል። እሱም እሷም በንዴት ምናህን ዝም ብለውና፣ ደግሞ ቃል የገባችውንም ታስታውሳለች። እሱን በዚህን ተንካልሽ ያው መቼም ታጫዋለች በማለት እሱን ህይወት ለማዳን የማትፈልገውንና የማታፈቅረውን የምትጠላውን ሰው ልታገባ ቃል ገብታለች ማለት ነው። እንግዲህ እናታንም በማያውቀው ነገር እሱ ድራማ በሰራበት የሞት አስመስሎ ያን ነገር በማድረግ ግራ በተጋባበት እሱ መድኃኒት ባደረገበት ሰዓት ይህን ነገር ነው እንድፈጽም ያደረገው ማለት ነው። ነገር ግን ለያችሁት ግን የሰው የሰው ፋም ማለት ይሄደበት ርቀት ማለት ከዚህ ከፊልም ብዙ ነገር እውነት ከሌሎቹ ፊልሞች እንኳን የሌሎችን ብዙም አሉ አስተማሪዎች፣ ግን ይሄንን እንጃ ሰዓት ስራ እንኳን ቢሆን ጠብቄ ነው የማየው ምክንያቱም አስተማሪና የህይወት አስተማሪ ስለሆነ ማለት ነው። እና እንግዲህ በፍቅር ላይ ያለው ግብግብ ለፍቅር ብላ እሷ የምትሄድበት ርቀት ለፍቅር ብላ የማትወደውን የአንድዛ ያሰቃያትን ያሰቃያቸውን ሰው ናታንን ለማዳን ናታንን የእሷ ላይ ሆንም ለማዳን የሄደችበት ርቀት ተመልከቱ። ፍቅር ማለት ነው ግን እኔ መጨረሻ ላይ ናታን ነው ወይስ አፌት የሚያገባት ነው የምለው። እርግጠኛ፣ አፌት ያገባታል። ምክንያቱም ይሄ ነገር አምናለች፣ ወስናለች። አሁን እንግዲህ ያለው ነገር አሁን ያለው ነገር ማን ነው ናታን። ያው አፌት አሳምኗታል፣ ቤሎን ገዝቶ ወደ ቤት እንደሚልከው ነው ቀጣይ ፓርት ላይ። አሁን እንግዲህ ናታንና አፌት ምን ላይ እንደሚደርሱ አላቅም። ምክንያቱም ባላደረገው ያን ነገር እንዳትናገሪ በማለት እሷንም ደግሞ ይታሰራል ይህን ነገር ከተናገርች በማለት አሳምኗታል ማለት ነው። ሶ አሁን ላይ ያለችበት እንግዲህ ያው ለማግባት ወስናለች ማለት ነው። በጣም ያሳዝናል። ገና ኤፍራታ እንግዲህ ናታንን ማን ነው አፌት እንታገባች ማለት ነው። እና ይህን ይመስላል። ቀጣይ ፓርቲ ደግሞ በሚቀጥለው እስኪ በምን እንየ ጣለን ቤሎን ግስቶ ቤት እንደሚልክ ነው። አፊት ደፋር ነው። በዛ ነው እንትን የምንለው ለቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁንላችሁ። ለቤቱ አዲስ ይሆናችሁ፣ ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ ይሆኑ ማለት ነው። ወዳችሁና ፈቅዳችሁም ስለምትከታተሉ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሕዝባችን። መልካም ጊዜ ባይ ባይ። መልካም ጊዜ